ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ አለብን አደራ። እንኳን ሰው አየሩም በተበከለበት ዘመን ብዙዎች ሲለወጡ በርካቶች ከአቋማቸው ሲወርዱና በወንጀል ውሽንፍር ሲመቱ እሷ ግን በፈተና ብዛት ሳትለወጥ ዘለቀች። በጅንጀና ብዛት ሳትፈረካከስ ቆየች። በጥንካሬዋ ኖረች፣ በትጋቷ ቀጠለች። ያለፈችበት ፈተና እጅግ ብዙ ቢሆንም ነፍሷ እንድትቈሸሽ ግን አንድም ቀን አስባም ሆነ ፈቅዳ አታውቅም። ሰው ስላደረገ ላድርግ፣ ሰው ስለሆነ ልሁን፣ ሰው ስለፈጸመ ልፈጽም ብላ አታውቅም። በዚህም የተነሳ በአስተሳሰቧ ከብዙዎች የራቀች የምድር ላይ ደሴት ሆነች። ብቻዋን የቆመች ሐውልት መሰለች በእብዶች መካከል የተገኘች ጤነኛ። ሰዎች ግን እሷን እብድ ናት ይሏታል። ይህ ጤነኝነት አይደለም ይላሉ። አቋሟን እያዩ በቅርበት የሚያውቋት ይገረሙባታል። ምን አይነት ጥንካሬ ነው ይህን ሁሉ ዓመት የሚያዘልቅ? ምን አይነት ኢማን ነው ይህን ሁሉ ዘመን በጽናት የሚያኖር? አብዝተው ይቀኑባታል። መልካምና ደግ ቅናት። የሚያውቋት አያምኗት። ሌባ እናት ልጇን አታምንም ነውና እነርሱ ስለሚሰርቁ እሷም የምትሰርቅ ይመስላቸዋል። የደፈሩት ፊት ለፊት ይናገሯታል፣ ይወርፏታል። ሌሎች ዘወር ብለው ያሟታል፣ አስመሳይ፣ ሌባ፣ ጉረኛ እያሉ በራስ መተማመኗን ለመሸርሸር ያላሏት ነገር የለም። ያልሰጧት ስምም የለም። ጎታታ፣ ጀዝባ፣ ያልገባት ጥሬ። ከዚህም ከዚያም ከወዲህም ከወዲያም የሚወነጨፍባትን የነገር ቀስት እንደ ተቋቋመች ዘለቀች። ሁሉን እንዳመጣጡ ችላና ተቋቁማ ወደፊት ተራመደች። በመርሖዋ እንደ አለት ጸናች፣ እንደ ዋርካ መሬት ያዘች። አንደበታቸውን ቅቤ ቀብተው በልባቸው ጩቤ ይዘው በተደጋጋሚ ሊጥሏት ቢሞክሩም አልተሳካላቸው። ለቁም ነገር ነው የምንፈልግሽ እያሉ ይቀጥሯታል። እሷ የሚመጣላት ቁም ነገር አንድ ብቻ ነው፣ ትዳር። በእርግጥ ቁም ነገር መስሏትም ትሄዳለች። የእነሱ ቁም ነገር ሌላ ይሆንባታል። ዝሙት ቀለል አድርገው ሲጠይቁ ግርም ይላታል። ምን ታካብጃለሽ እያሉ ማቅለል ሲሞክሩ፣ በአንቺ ያልተጀመረም እኮ እያሉ ሲፈታተኑ፣ አንቺ ብቻ ቀረሽ እያሉ ውስጧን ለመሸርሸር ሲጥሩ፣ ዐይኗ እያየ የፍትወት ለሓጫቸውን ሲያዝረከርኩ የዝሙት ቢላቸውን ሲስሉ፣ ዓይኗን ወደ ውስጥ አሰርጉዳ በትዝብት እየተመለከተች ወይ ወንዶች፣ አቤት ወንዶች ትላለች ወደ ውስጧ። ሁሉም ተመሳሳይ የአንድ ፋብሪካ ምርት ይመስሏታል። በጅምላም ትሞለጫቸዋለች። በራሷ ትናደዳለች። ከተቀጠረችበት ሄዳ ምንም ቁም ነገር በማጣቷ ምን አለ እግሬን በሰበረው ብላለች ብዙ ጊዜ። ትቀርባለች፣ ትግባባለች። ይህ ሰው ቁም ነገረኛ ነው ብላ ታምናለች፣ ትወስናለች። ግና ሄደው ሄደው የሆነ ቦታ ላይ ሲደርሱ አቋሟ ምን እንደሆነ ሲረዱ የእጅ ፍሬን ሲይዙ የእግር ፍሬን ሲጫኑ አሊያም የኋላ ማርሽ ሲያስገቡ ታያለች። ሰበብ ፈልገው ይጣሏታል፣ ይርቋታል። መልሳ ብትደውል መልስ የለም። በዚሁ ምክንያት ብዙ ወንድሞቿን አጥታለች። ማን ያውቃል ወደፊትም የምታጣቸው ብዙ ይኑሩ ይሆን። በዚህ መልኩ ሃያዎቹን አጋመሰች ለሰላሳ ተቃረቀች ተቃረበች። ሰው በጥንካሬው አይዘልቅም፣ ስጋ ስጋ ነውና ይደክማል። የምትበላ የምትጠጣ ሰው ናትና አንድ አንዳንድ ጊዜ መጥፎ ሐሳብ ብልጭ ይልባታል። እንዲህ ቢሆንስ እንዲያ ቢሆንስ የሚል ሐሳብ ልብ ይልባታል። ድክም፣ ስልችት፣ ትክት ይላታል። ብቸኝነት ይሰማታል። በራስ መተማመኗ እንደ መናድ ይላል። ጥንካሬዋ ይዝላል። ወኔዋ ይክዳታል። ዓላማዋም ሊፈርስ ይቀርባል። ለመጥፎ ሐሳብ እጅ ለመስጠት ጫፍ ደርሳ የተመለሰችባቸው ጊዜያቶች ብዙ ናቸው። እሺ ምን ልሁን፣ እንዴት ላድርግ የዘውትር ጥያቄዋ ነው። ትወዛግባለች። ግራ ይገባታል። ከራሷ ጋር ብዙ ታወራለች። ምኝታዋ ላይ ትገላበጣለች። ደረቅ ሌሊቶችን ያለ እንቅልፍ ትገፋለች። ወደፊት ትራመዳለች ወደ ኋላ ትመለሳለች ከራሷ ጋር እያወራች ትዝታለች። ከንፈሯን ነክሳ ትፎክራለች። ገላይንማ አላራክስም። ገና ለገና ያገባኛል ብይማ ከማንም ገልቱ ጋር አልጋደምም። ባገኘሁበትማ አልወድቅም። ሴተኛ አዳሪ ነኝ እንዴ እዚህም እዚያም የምተኛው? ርኩስ ነኝ እንዴ ማህፀኔ ውስጥ ቆሻሻ ውሃ እንዲገባ የምፈቅደው ትጠይቃለች። ትዝታለች። አላረገውም በፍጹም ትላለች። በዘመኑ ወንዶች አመለካከት ትገረማለች። አንዱን ቀን እንዲህ በጀግንነትና በድል ስሜት ደስ ተሰኝታ ከዋለች በኋላ በሌላኛው ቀን ሌላ ፈታኝ ስሜት ይመጣባታል። ከሁለት ስሜቶቿ ጋር ትታገላለች። አንደኛው በአንች የተጀመረ አይደለም አዲስ ነገር አልሰራሽም፣ ሁሉም የሚያደርገውን ነው ያደረግሽው። አታካብጂ፣ ቀለል አድርገሽ እዩ። አላህ ለምን እንዳደረግሽ ውስጥሽን ያውቃል። ሐላል ፍለጋ ብለሽ የከፈልሺው መስዋዕትነት ነውና አላህ ይቅር ይልሻል እኮ ይላታል። ያስመስልባታል፣ ቀለል አድርጎ ያሳያታል። እሷም አንዳንዴ ይመስላታል። ሁለተኛው ደግሞ አላህ ሐላል የሆነ አጋር እስኪሰጥሽ ድረስ ጥኝ ይላታል። ያበረታታታል፣ ያጨበጭብላታል፣ ያደንቃታል። በዚህም የተነሳ ሁለተኛውን ስሜቷን ያዳመጠችና የታዘዘችው ቀን ደስ ይላታል፣ ያረካታል። አበረታች ጠፍቷልና ራሷን በራሷ በርቺ ትላለች። ከሀራም በዳነች ቁጥር ጎበዝ እያለች ራሷን ትሸልማለች። ጎበዝ ሌላ ጎበዝ፣ በርቺ፣ ጎበዝ ግፊ። ዱንያ ፈተናዋ አያልቅም። እሷ የየለት ፈተናዎችን አንዳንድ ቀን በጥሩ ብቃት፣ አንዳንድ ቀን ደግሞ በመንገዳገድ ታልፋለች። በዚህ ምላሳቸው ቅቤ የሆኑ ወንዶች፣ ጨቅጭቀውና ለምነው የማይደክሙ ጎረምሶች፣ በዚያ ፈታቤ ዘና የሚሉ አጃጃይ ሴቶች ካላወቅሽ እንዴት ሊያገባሽ ብለው የሚሰብኩ መሰሪዎች፣ ለሷ አዛኝ መስለው ለራሳቸው የሚያመቻቹ ሌቦች፣ እኛ ተበላሽተን እሷ መቅረት የለባትም ብለው የሚጎነጉኑ ሴረኞች፣ አዛኝ መስለው የሚቀርቡ የሰው ሸይጣኖች፣ የውድቀት ቀኗን በጉጉት የሚጠብቁ ሸረኞች እያጋጣሚው ተፈራርቀው ያዳክሟታል። ከኋላ ከፊት ይመጡባታል። ሊያሳምኗት ያወሯታል። አትሰማም፣ አትስማማም። ሲደክማቸው ሊንቋት፣ ሊስቁባት፣ ሊያፌዙባት ይሞክራሉ። ቀረብሽ፣ ጅል፣ ሞኝ ይለዋታል። አንዳንዴ ትጠረጥራለች። እውነት ሞኝ ነኝ እንዴ? ይህ ነገር ጥቅሙ ለኔ ነው እንዴ? ብላ ከራሷ ጋር ትፋጠጣለች። በብዙ በሽተኞች መካከል የምትኖር ጤነኛ፣ በብዙ እብዶች መካከል ያለች አክለኛ፣ በብዙ ዕውሮች መካከል የምትኖር አይነ አልበሲር። አይነማ እነርሱን ተገላገልኩ ስትል የገዛ ውስጧ ይፈታተናታል፣ ያንሸኳሽኩባታል። በግራ በኩል ይመጣባታል፣ በቀኝ በኩል ይዞራታል። ጊዜሽን ተጠቀሚ ወጣትነትሽ ዘናበይ፣ ሞኝ አትሁኚ፣ አትጃጃይ ይላታል። እሱን ለማዳመጥ ስትዘጋጅ ሌላ ስሜት ዙሪያውን ውስ ውስ ይላታል። ፈጣሪሽን ልታስቆጪ ነው፣ ስብዕናሽን ልታዋረጂ ነው፣ ራስሽን ልታስንቂ ነው፣ ክብርሽን ልታዋረጂ ነው ይላታል። ከራስ ጋር ከተደረገ የብዙ ጊዜ ግብግብ በኋላ ግን አንድ ቀን ለመሸነፍ ቆረጠች። ለመሸነፍም ይቆረጣል? ለካ አዎን፣ ቆረጠች። የሆነ ቀን ገላዋን ታጠበች፣ ልብሷን ቀየረች፣ መልሳ እራሷን ጠየቀች። ሰው ወደ ቆሻሻ ነገር ሊሄድ ብሎ እንዴት ሰውነቱን ይታጠባል? ዝሙት ፊት ለመቅረብ እንዴት ንጹህ ሆኖ ይሄዳል? ወደ መስጊድ የሚሄድ ይመስል ሰው እንዴት ለንጽሕናው ይጨነቃል? እያወራች እየታገለች ለባብሳ ጨረሰች። ከቤቷ ወጣች። ለመጀመሪያ ጊዜ ግራ ቀኟን ተመለከተች። ሰው ሁሉ ወዴት እንደሚሄድ የሚያውቅባት መሰላት። ተመለሽ ተመለሽ የሚል ድምፅ ጆሮዋ ላይ ጮኸባት። ውስጧ ቢታገላትም ሐሳቧን እየተከላከለች ወደፊት ገሰገሰች። ከጌታዋ ተነጥላ እየሄደች እንደሆነ ተሰማት። ከጉያው የራቀች ያህል ቀዘቀዛት። ከእሱ ጋር ቃል ኪዳኗን የምትበጥስበት ቀን እንደሆነ ተሰማት። ፈጣሪዋ እየታዘባት እንደሆነ ታወቃት። መላእክት እየረገሟት እንደሆነ ታያት። ሄደች፣ በበሩ ላይ ደረሰች። ልታንኳኳ እጇን ሰነዘረች። ለአፍታ ቆም ብላ አሰላሰለች። የፈጠመች ያህል ተሰማት። ለመጀመሪያ ጊዜ ሐላልዋ ያልሆነ ወንድ ልትነካ ነው። ስታስበው ሰቀጠጣት። አባ ጨጓሬ የነካች ያህል ቅፍፍ አላት። እሪ አለች። በባዶ ሜዳ ግራ ቀኟን ብታይ ሰው የለም። አዑዱ ቢላህ፣ አዑዱ ቢላህ እያለች ፊቷን አዞረች። ትንፋሿ ቁርጥ ቁርጥ ይላል፣ ልቧ በፍጥነት ይመታል። በሚገርም ፍጥነት ተመለሰች። እንዴት እንደደረሰች ሳትታውቅ ቤቷ ደረሰች! ተንደርድራ ክፍሏ ገባች፣ አልጋዋ ላይ ተደፋች። ስለ መጥፎ ሐሳቧ አምላኳን ተማጸነች። ይቅር እንዲላት አልቅሳ ለመነች። ቀጥላም ፎከረች፣ በእልህና በቁጭት ሞገተች። ሐራምን እምቢ ባልኩና ሐላልም በመረጥኩ እስቲ ጌታዬ ሲጥልኝ አያለሁ እስቲ የምኞቴን እንደማይሰጠኝ እታዘባለሁ ካልተሳካልኝ ጥሩ ትዳር ካልመሠረትኩ ታዲያ እኔ ምኑን አመንኩ ምኑን አምላክ አለኝ ብዬ ተማመንኩ አለች የሆነ እርጋታ ተሰማት ከታላቅ ውድቀት ስለ ዳነችም የኩራት ፈገግታ ፈገግ አለች ዳግም ወደ ጠንካራ ሐሳቧ ተመለሰች ሐላል ካልሆነ ጥንቅር ብሎ ይቅር